ማታ ማታ ደግሞ ስልክ እያወራን ነው። ቡና ስቻለሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ዛሬ በተለቀቀው ሄኒ ቤት በተለቀቀው ቪዲዮ አስተያየት መስጠት እፈልጋለሁ። ማለፍ የማልፈልገው ብዙ ነገር አለ። በመጀመሪያ ደረጃ ስላየኋችሁ በጣም ደስ ብሎኛል። ሀይሚ አንቺንም ስላየኋችሁ በጣም ደስ ብሎኛል። ቡርኬን አላየሁትም። ቡርኬን ስላላየሁት ደግሞ ትንሽ ቀር ብሎኛል። ባየው ደስ ይለኝ ነበረ። የዛሬው ቪዲዮ ላይ የታየኝና ደስ ያላለኝን ነገር እናገራለሁ። አስተያየት መስጠት ደግሞ መብቴ ነው። ሁላችሁም እስከ መጨረሻው አዳምጡኝ። ጥሩ ጎንና መጥፎ ጎኑን እናገራለሁ። መግለት ነው። ምክንያቱም ገና የሆነ ነገር ከመፈጠሩ በፊት ቀድመን ነገሮች ሳይፈጠሩ መጠንቀቅ ይቻላል። ለምሳሌ አሁን የዛሬው ከሄኔ ጋር የሰራሽ ቪዲዮ ጥሩ ነው። ምንም አይልም ጥሩ ነው። ግን ትልቁ ስህተት ምን እንደሆን ታቀልሽ? ፕራንክም ቢሆን ቀልድም ቢሆን እስኪ ከሌላ ሴት ጋር ፈትሽልኝ፣ ሌላ ሴት እንዳለ ምናምን። እሱ ግን ቢኮዝ ናው ከአንቺ ጋ ነው ያለውና ምን አለሽ ኖ እኔ ይተማመንበት አለው ምናምን ምናምን አለ። ነገ ግን የሆን ነገር ቢፈጠር ገብሻል። ነገ የሆን ነገር ሰው ሆኖ አይሳሳት፣ ማይሳሳት የለምና የሆነ ነገር ቢፈጠር ገብሹል። አንቺ ስለጠየቅሹ ዛሬ አንተ ይቅልኝ ስላልሹ፣ ሰው በአብሮነት ውስጥ ብዙ ነገር ይፈጠራል። ለቀልድም ቢሆን በቃ ቡርኬ ከሌላ ሴት ምናምን ብለሽ እንደዚህ አይነት ለሌላ ለባዕድ ለአንቺ ያልሆኑ ሰዎች ለባዕዶች ጓደኛችሁ ነው እንጂ ሄኔም ቢሆን ወንድምሽ ወይም ደግሞ የናትሽ ልጅ አደለም። ስለዚህ ይህ መንገድ መክፈት ነው። ገባሽ? ለጠላት መንገድ መክፈት ነው። ሌላ ሴት ያወራል፣ ሄሎ ቤቢዬ ይላል ምናምን ምናምን። ስቲ አሁን ነገ የራሱን የሆነ ነገር ይጀምራል። ማን ሄኒ። ገብተሻል? እኔ ሄኒን ራሱ አላምነውም። ይቅርታ አድርጊልኝና እናንተ እዛም ትክክል እዚህም ትክክል የምትሉ ትኖራላችሁ። ምክንያቱም እኔ ሄኒንም ቢሆን አላምነውም። ምክንያቱም ሄኒ ራሱ አላማው ምንድን ነው? ኢላማው ምንድን ነው? ማን የላከው? ኬት ነው የመጣው? እንዴት ነው ነገሩ? የሚለውን ነገር ዲቴል ገብታችሁ ልታስቡበት ይገባል። ገባችሁ? እንዴት ነው ወደ ሃይሚ ህይወት የመጣው? ገባችሁ? እንዴት ነው መጀመሪያ ሲመጣ የነበረውን ታውቃላችሁ። ስለዚህ ብዙ ጊዜ አሁን ሌላ ሴት ምናምን እንደዚህ ለቀልድም ቢሆን ለሌላ ሰው ለባዳ እድል መክፈት የለብሽም። ገባሽ? ቡርኬ በጣም ብዙ የሚያስቸግሩት ሴቶች እንዳሉ በደንብ እናውቃለን። ኢቭን እንኳን በውስጥ እንኳን በውስጥ እንደ ቤተሰብ እንኳን ግሩፖች ምናምን ውስጥ እንኳን የሚያወሩ ልጆች አሉ። ስለዚህ ነገር በቅርብ ቡርኬን የሚያወሩት በስልክ ቡርኬን የሚያገኙት ስለ ቡርኬ የሚያወሩ ብዙ ልጆች ብዙ ነገር የሚያውቁት አለ። ስለዚህ ዛሬ አንቺ እንደ ቀልድ ይሄንን ፕራንክ ያደረግሽውን ነገር ነገ ሪል ሪል መቶ እንደ ፕራንክ ሆኖ እንት እንዳይል እና እንደዚያ ነገሮች እንዳታረጊ በቡርኬ እንዳትደራደሪ። ማንኛውም ሴት ቡርኬን የምታወራው ሴት የለችም በፍጹም ይሄ ሄሎ ቤቢዬ ይላል ምናምን የሚባለውን ነገር በፍጹም ለቀልድሽም ቢሆን እስኪ ጠይቅልኝ፣ ቼክ አርግልኝ ሰልልልኝ ምናምን ያልሽውን ነገር ማለት የለብሽም። ገብተሻል። የሰው ልጅ ዛሬ ለገንዘብ ሲል ስንት ነገር ያደርጋል፣ ስንቱን መስዋዕትነት ያስከፍላል። ስለዚህ ከእንደዚህ አይነት ነገሮች ልትቆጠብ ይገባል። ሀይ ብዬ ቀልዱ ጥሩ ነው ጥሩ ነው ግን እኔ አላቅም። ይሄ እንደዚህ ሌላ ሴት ቤቢዬ እላል በር ላይ ቆሜ ያዳምጠዋለው ምናምን የሚለውን ነገር ግን አልወደድኩትኝም፣ ደስ አላለኝም። ነገ ሌላ መዘዝን ይዞ እንዳይመጣ ቀልድ ቀልድ እየተባለ የእውነት ነገሮች እንዳይፈጠሩ ስለምፈራና ስጋት ስላለኝ ነው። ማን ነው እኔ የፈራሁት ነገር ስላለ ነው ጋይስና ይሄን ስለአሁን መታችሁ ምን ችግር አለው ምናምን ልትሉ ትችላላችሁ። ነገ ከነገ ወዲያ ደግሞ እውነትሽ ነው ሃኒ ልክ ከሆነሽ ብለሽ ነበረ እኮ እውነት ነው ልትሉ ትችላላችሁ። ገባችሁ? ስለዚህ እኔ ይህን ነገር አልደግፈውም። እና ደግሞ አላውቅም፣ በቃ ሌላ የሆነ ራሳችሁ ሁለታችሁ ብቻ፣ አንቺና ቦርኬ ብቻ ሆናችሁ የምትሰሩትን የምትሰሩት ፕራንክ ምናምን ብትፈልጉ በቃ ቤት ውስጥ ቀለል ያለ ሰሞኑን ሰሯቸው እንደነበሩ አይነት ፕራንኮችን ብትሰሪ፣ በቃ እኔ ከቡርኬ ውጪ ከሄኒም ሆነ ቡርኬ በሌለበት ቦታ እንድትገናኚ አልፈልግም። የእውነት እውነቴን ነው። ቡርኬ በሌለበት ቦታ ከሄኒም ሆነ መልካም ሰዎች ሊሆኑ ይችላሉ፣ ጋ ይቅርታሽ፣ ጨኮራ እንትን ስላማኝ ነው። መልካም ሰዎች ሊሆኑ ይችላሉ፣ ግን ከሄኒም ሆነ ከሌላ ሰው ከማንም ሰው ቡርኬ ከሌለ መገናኘት የለብሽም። አንቺ ሴት ነሽ፣ ምን እንደሚፈጠር አታቂ። ገብቶሻል? ምን እንደሚፈጠር አታቂ። ስለዚህ እዚህ ነገር ላይ አስቢበት። የእውነት ቡርኬ ተናፍቀሃል፣ በጣም ነው። ለየብቻ ስመጡ ቅር ይለኛለን። የእውነት ሲሪየስ፣ በጣም ነው ቅር የሚለኝ። አንድ ላይ ስመጡ ነው ደስ የሚለው። እሷ የሌለችበት አያምርም። ሀይሚ የሌለችበት ቡርኪ ደግሞ ሀይሚ መታ ደግሞ ቡርኪ ከሌለ አያምርም፣ ይደብራል እና ይሄ ነገር ላይ አስ